ርዕሰ ሊቃነ ጳጳሳት ሌዎ 14ኛ በእግዚአብሔር ዘንድ ወደ ነፃነት ተጠርተናል ሲሉ ተናገሩ። አደንዛዥ እጽን መጠቀምና ህገወጥ የሰዎች ዝውውርን መከላከል በሚል ጽንሰ ሀሳብ ፌስቲቫል የተዘጋጀ ሲሆን ርዕሰ ሊቃነ ጳጳሳት ሌዎ 14ኛ በሱስ ለተጠቁ ሁሉ ምንም እንኳን ከሱስ ለመዳን ከባድና የማይታይ እስር ቤት ቢሆንም፣ ሁላችንም ወደ ነፃነት ተጠርተናል ሲሉ ተናግረዋል። ፌስቲቫሉ ሰኔ 19 ቀን 2017 ዓ ም በቫቲካን ሳንዳማሶ ቅጥር ግቢ የተከበ የነበረ ሲሆን ርዕሰ ሊቃነ ጳጳሳቱ በዓሉ እንዲካሄድ ላደረጉት ሁሉ አመስግነው ቅዱስ አጎስጢኖስ የልቡ እረፍት ሰላም ያገኘው በክርስቶስ ብቻ ነው በማለት መልእክታቸውን አስተላልፈዋል። ቅዱስነታቸው በመልእክታቸው ይህንን ክስተት ለመጋፈጥ ሁላችንም እርስ በርስ መተጋገዝ አለብን በማለት የተናገሩ ሲሆን እግዚአብሔር ታላቅ ነገርን ያደርጋል በማለት ግንበኞች የናቁት ድንጋይ የማዕዘን ራስ ሆነ የሚለውን መዝሙረ ዳዊትን አስታውሰዋል። ቅዱስነታቸው ቤተክርስቲያን ክርስቲያን ሰብዓዊነትን ትፈልጋል፣ ትወዳለች። ስለዚህ በአንድነት ሆነን ከማንኛውም ሱስ ይልቅ በእያንዳንዱ ሰው ላይ ያለውን ወሰን የሌለው ክብር እንዲኖር ማድረግ አለብን በማለት ተናግረዋል።